ተመልሰን መጥተናል። እኔ ጥሩ ቆይታ ነበረኝ የቱባ መተግበሪያ መስራቾች ጋር በጣም ጥሩ ሀሳብ ይዘው የመጡ ናቸው። አንባቢ ትውልድ መፍጠር ከሁሉም የሚጠበቅ ነገር ነው። ያው ማንበብ ሙሉ ሰው ያደርጋል ይባል የለ፣ ስለዚህ እነዚህ ወጣቶች ያለውን የማንበብ ክፍተት ተረድተው በጣም ትልቅ ሀሳብ ይዘው የመጡ ናቸው። እንግዲህ ሁላችንም የመተግበሪያው ላይ መጽሐፍቶቻችን፣ የደራሲያንን ድካምና ልፋት ማየት ይጠበቅብናል። ለእኛም ደግሞ እውቀትና ግንዛቤ ስለ ሀገራችን ያለንንም እውቀት ማስፋት ይጠበቅብናል። ይሄ ጥሩ አማራጭ ነው፣ ለዘመኑ ነው የዋጀ ነው። ክፍተቱንም የሞሉበት መንገድ ቴክኖሎጂን በመጠቀም አሁን ላይ ስልካችን ላይ ብዙ ጊዜ የምናጠፋው ስለዚህ በእሱ መምጣታቸው ደግሞ በጣም ጥሩ ነው። ምክንያቱም በጣም እንድናነብ ይገፋፋናል፣ ትውልዱን ይገፋፋል። መጽሐፍ ገዝታችሁ ላኩልኝ ማለት ሊቀር ነው ማለት ነው ቀርዛፍ። ውጭ ያሉ ዘመዶቻችን ጓደኞቻችን ሁሌ የሚሉት ነገር ነው እና አሁን መጽሐፍ በበቃ ራሳቸው አጠገባቸዋለን ናቸው በጊፍት መልክም። እኛም ልክ እውነት ነው። እሺ፣ አሁን ደግሞ ወደ ሌላው የአንቺ ፕሮግራም ልናልፍ ነው። አዎ፣ እንግዲህ ወደ የቆዳ ጤናና ውበቱን መጠበቅ ላይ ልናልፍ ነው። እንግዲህ ቆዳችን ላይ የሚወጡ የተለያዩ ነገሮች ያጋጥሙናል አይደል? በተለያዩ ምክንያቶች እነሱ የሚወጡብን ወይም ደግሞ የሚያጋጥሙን ችግሮች እንዴት አድርገን እናስወግድ ስንል ሰዎች የተለያዩ ነገሮችን ይጠቀማሉ። ግን ደግሞ በተለምዶ ኬሚካል ያላቸው ነገሮችን ፊታችን ላይ እንጠቀማለን። እነዛ ነገሮች ደግሞ ለፊታችን ጠቃሚ አይደሉም እየተባለ ነው። ስለዚህ እንግዲህ ተፈጥሯዊ ነገሮችን ብቻ ምንም አይነት ኬሚካል ያልገባባቸው ነገሮችን በባለሙያ ደግሞ ታግዞ የሚሰጠን አገልግሎትን ያተኮረ ፕሮግራም ነውና እንግዲህ ፊት ለሚወጡ ብጉር፣ ማድያት ከዛም ያለፉ ነገሮች ካሉ ተፈጥሯዊ በሆኑ መንገድ እንዴት እንደሚታከምና እንክብካቤ እንደሚደረግለት ነው የምናየው። ይህ ጥሩ ሐሳብ ነው ያነሳችሁት፣ ምክንያቱም ልክ ማህበራዊ ሚዲያ ሰት ገቢ ምንድን የማድያት ጥቁር ነጠብጣብ፣ የብጉር ጠባሳ እንደዚህ እንደዚህ እሱን ለማጥፋት አስር መንገዶች፣ አምስት መንገዶች፣ ሀያ መንገዶች የሚሉ በጣም ሁሉም ሰው የራሱን ልምድ እየተነሳ የሚናገርበት እንትን አለ እና ሁሉም ሰው ቁጭ ብሎ እሱን ሲሞክር ነው የሚውለው አሁን በተለይ ማህበራዊ ሚዲያ እነዚህ በጣም በስፋት መዳረስ ከጀመረ ጀምሮ የጸጉር የፊት እንደዚህ በቃ አሁን ማን ነው ባለሙያ ማን ነው በትክክል እየነገረ ነው ያለው የሚለውን እንደ ብዥ እስኪ ልብን ድረስ ማለት ነው እኔ ማስቸው ነበር ጥያቄ ምክንያቱም ተፈጥሯዊ ነገሮች ከሆኑ በየቤታችን ቪዲዮ ላይ እንመለከተዋል ና በየቤታችን የምናገኛቸው ነገሮች ናቸው ግብአቶቿ የሚስቷ ግን እኛስ በቤታችን ካገኘ ነው ለምን ራሳችን አንጠቀመውም ብያት ነበረ ና እሱ ሳይሆን የምንጠቀማቸው ነገሮች ከፊታችን ጋር ይሄዱልናል ወይ፣ ወይም ደግሞ ፒኤቹ በኬሚስቶች አባባል በደንብ ትገልጽልናለች፣ ይመጣጠናል ወይ የሚለውን ነገር እና በልምድ ደግሞ የማይመከሩ ግን እኛ ተፈጥሯዊ ነገሮች ናቸው ብለን ብቻ ዝም ብለን የምንጠቀማቸው ነገሮች አሉ። ስለዚህ በባለሙያ ሲታገዝ ግን በማመጣጠን ምን ይጠቅመናል፣ ምን ይጎዳናል የሚለውንም ነገር እየታከለበት ነው። ስለዚህ በጣም የዚህ አይነት ሀሳብ ውስጥ ያላችሁ፣ ጭንቀት ውስጥ ያላችሁ፣ የቆዳችን ፊታችን ተበላሸ የሚል ሀሳብ ውስጥ ያላችሁ ተመልካቾቻችን መልስ የሚሰጥ ፕሮግራም ነው ይዘን የመጣ ነው። አሁን ወደ ፕሮግራሙ እንለፍ። አዘጋጇ ራሷ መሰረት ናት። መልካም ጊዜ። ሰላም ተመልካቾቻችን፣ አሁን ደግሞ እንግዲህ ቦሌ አትላስ አካባቢ እገኛለሁ። የፊታችንን ቆዳ ጤንነትና ውበቱን ተፈጥሯዊ በሆነ መንገድ ብቻ እንዴት መጠበቅና መንከባከብ እንችላለን ብለን አሰብን። ከዛም ብዙ ስለተባለለትና ስለተወራለት እስኪን ኬር ፋሽያል ይሄን አገልግሎት የሚሰጥ ተቋም ጋር መተናል። ወደ ውስጥ እንገባለን። በስኪን ኬር ፋሽያል እንግዲህ ተፈጥሯዊ ነገሮችን ብቻ በመጠቀም እንዴት የፊታችንን ቆዳና ውበት ጠብቀን ማስኬድ እንችላለን የሚለውን ነገር ለማየት ነው እዚህ የተገኘ ነው። ወደ ውስጥ እንገባና ከኬሚስት ወይም ደግሞ ከባለሙያ ጋርም ቆይታ የምናደርግ ነው የሚሆነው። ወደ ውስጥ እንግባ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንኳን ወደ ስኪን ኬር ፌሻል ማዕከላችን በሰላም መጣሽ። እንኳን ደህና ቆያችሁ። እሺ፣ መአዛ እባላለሁ። የስኪን ኬር ፌሻል ወይም ደግሞ የፊት ቆዳ እንክብካቤ ባለሙያ ነኝ። ዛሬ እንግዲህ ያው ምን እንደምሰራ ምን ላይ ምን ላይ እንደምሰራ አሳይሻለሁ። ወደ ውስጥ እንግባ። እሺ፣ እኔም እንግዲህ ብዙ ሲባል ሰምቻለሁ፣ አይቻለሁ። በአካል ደግሞ ተገኝተን ስራዎቹን እንመለከታለን። እሺ ማለት ነውና ዝም ብዬ ይሄን እንደ ኤግዛምፕል ላይ ነገርኩሽ፣ ግን ብዙዎቹ ሀርባልና ውስጥ ላይ ሎሚ እንጠቀማለን ቤት ውስጥ እያነሳ ነው ማለት ሎሚ ፊታችንን የሆነ እንዲያነጻለን ወይም ቆሻሻ እንደዚህ ዴድ ስኪን ዴድ ሴል ካለ እሱ እንዲያነሳ ምናምን ብሎ ቀጥታ አፕ ላይ የማድረግ ልምድ አለ ፊት ላይ ና የሎሚ አሁን ያው የኔ ተጽዕኖ የሚያደርግብ ኬሚስትሪ ነው ብሻለውኝ ና ፒኤች ሌቭሉን የሎሚን ስናይ ሁለት ነው ስትሮንግ አሲድ የምንለው ነው ማለት ነው። የፊታችን ፔኤች ደግሞ ከ4.5 እስከ 5.5 እስከ 6 አካባቢ ነው። ስለዚህ የፊታችን ዊክ አሲድ ነው፣ ይሄኛው ደግሞ ስትሮንግ አሲድ ነው። ይሄ ሎሚው ማለት ነው። ስለዚህ አምባላንስ ነው የሚያደርገው፣ ፊት ያበላሻል። ሎሚ እንደገና ደግሞ ቫይታሚን ሲ ስላለው ምናምን ለሚባለው ምንጊዜም ያው በውሃ በጥብጦ መጠጣቱ እሱም ትልቅ ነገር ነው አይደል ቫይታሚን ሲውን ለማግኘት እንጂ ቀጥታ አፕ ላይ ሎሚ አይደረግም ሰዎች ፊታችን አንዳንዶች ስለ ጠራ ምንም ጉዳት የለበት እንላለን ነው ወይም ደግሞ ጉዳት አለው ይሄ ቆዳ የምንለው ምን ምን ሲከሰትበት ነው እነ ማድያት ብጉር የመሳሰሉት ነገሮች አሉ ወይም አንቺ ጋር የመጡት ደንበኞች ፊታቸው ላይ የሚያጋጥማቸው ነገሮች ምንድን ነው ያው አሁን ብዬ ቀለል አድርጌ ስነግርሽ ምን አለ መሰለሽ ብዙ ከስተመሮች ሲነግሩኝ መጀመሪያ ላይ አሁን ማዲያት ከመውጣቱ በፊት የሆነ ፊታችንን ፀሐይ ሲነካኝ ያቃጥለኝ ነበር፣ ጉንጭና ጉንጬ ላይ ከዛ ደግሞ የሆኑ ስፖት ነበሩና ስፖቶቹ አንድ ላይ የሆነ እንትን ቼን ነገር ሰርተው ነው ማዲያት የሆነብኝ ምናምን። እነዚህ ሁሉ ፕሪመላዝ ማሳይና የምንላቸው ናቸው። ምክንያቱም ማዲያት ዝም ብሎ በአንድ ጊዜ ሸዋፓ አያደርግም ፊታችን ላይ። ቅድም እንዳልኩሽ ምንድን ነው መጀመሪያ ፊትሽ ሴንሴቲቭ ሊሆን ይችላል። ማዲያት እንግዲህ ስለ ማዲያት ትንሽ ላውራሽ መሰል። ማዲያት የሚመጣበት ትልቁ ምክንያት ምን መሰለሽ? ቆዳችን ውስጥ ሜላኖ ሳይት የሚባል ትልቅ ሴል አለ፣ ስፔሻል ሴል እና እሱ ሜላኖ ሳይት የሚባለው ሴል ሜላኒንን የሚያዘጋጅልን ሜላኒን የሚባለውን ቀለም ወይም ፒግመንት የሚሰራልን ነው። ሜላኒን በራሱ ችግር ሆኖ አይደለም። ሜላኒን ኦልሬዲ በጣም ጥሩ ነገር ነው አይደል? ቆዳችን እንዳይጎዳ በፀሐይ ብርሃን ነው በጣም በብዛት የሚመረተው ግን በብዛት በተመረተ ቁጥር አምባላንስ የሆነ ሜላኒን ሲመረት ግን ለተለያዩ ፒግመንቴሽኖች ተጋላጭ እንሆናለን ማለት ነው። በጣም ስትረስ በሚኖረን ሰዓት ስንጨናነቅ፣ የሆርሞን ኢምባላንስ እንደ ታይሮይድ አይነት ይሄ እንቅርት የምንለው ይለም እንደሱ ሲኖረን አደገኛ ራስ ምታት እንደ ማይግሬን ምናምን እነዚህ እነዚህ ነገሮች በሙሉ አፌክት ያደርጋሉ። ቆዳችንን ማድያት እንዲወጣብን ያደርጋሉ። የተለያየ እንደ ብጉር አይነት ደግሞ ወደአሁን ወደ ብጉር ስመጣልሽ ምንድና ዋነኛ ነገር ብጉር የሚመጣበት ብዙ አይነት የብጉር እንትኖች አሉ። ሆርሞናል አክኒ ያለ ከዛ ውጭ የሚያሉ አሉ እና ዋነኛ መንስኤው ግን ብጉር የሚወጣበት ብዙ ጊዜ ኦይሊ ወይም ወዛም ቆዳ ያላቸው የእነሱ ፖራቸውም እንደ ሲታይ ሰፋ ሰፋ ያለ ነው። አክቹዋሊ የፊታቸው ፖር ወደ ኦይል ስኪን ስንመጣ እና ምንድነው፣ ሳብሽስ የሚባል ግላንድ አለ ቆዳችን ውስጥ፣ ኦይልን የሚያመርተው ግላንድ ማለት ነውና ብዙ ጊዜ ሰዎች ኦይል ስኪንን እና ሞይስቸራይዘር ምናምን አንቀባም ይላሉ። ግን ምንድነው ፊታችን ታጥበን ሞይስቸራይዘር ወዲያው ማንቀባው ከሆነ ከተው ነው ያ ሰብሼስ ግላንድ የሚደርሰው ሜሴጅ ምንድነው ደርቋል፣ ኦይል የለውም የሚል ሜሴጅ ስለሚደርሰው በደንብ ኦይል ያመነጫል። የዛን ሰዓት ለምን እንጋለጣለን ለብጉር እንትንላለንና ብዙ ጊዜ ብጉር ያለን ሰዎች፣ በብጉር የምንጠቃ ሰዎች ወይም ደግሞ ብጉር እንዳይኖረን በተለይ ኦይል ስኪን ያለባቸው ያላቸው ሰዎች መጠንቀቅ ያለባቸው ነገር ታጥበው ፊታቸውን ሞይስቸራይዘር ማድረግ አለባቸው። በቃ ከስኪን ኬር ሩቲናቸው ውስጥ ጧት ፊታቸውን ታጥበው ሞይስቸራይዘር፣ ሳንስክሪን ማታ ፊታቸውን ታጥበው ሲረሞች ሞስራይዘር ተቀብተው መተኛት እነዚህን ሩቲኖች ተከትለው ሲሄዱ እንደገና ደግሞ የተለያዩ እንደ ፎም የሚያደርጉ አየ ወይም ደግሞ የአክኒ ዎሾችን በመጠቀም ከፊታቸው ፒኤች ሌቪል ጋር ባላንስ የሚያደርጉ ክሊንሰሮችን በመጠቀም ከነሱ ነገሮች እራሳቸውን መጠበቅ ይችላሉ ማለት ነው እና በአጠቃላይ ግን ምንድ ነው ማዲያትም ሆነ ብጉርም ሆነ ሌሎች ሌሎች ነገሮች ትልቁ ነገር የሚያመጣቸው ከመጀመሪያው ጀምሮ የስኪን ኬር ሩቲን አለመኖር ወይም ደግሞ የቆዳ እንክብካቤ ልምድ አለመኖር አይደለ። አሁን ለምሳሌ አንቺ ምን ታረጋለሽ? ማታ ፊትሽን ታጥበሽ ምንድን እንደ ቅንጦት የሚታይ አይመስልሽም? አሁን ላይ ምናልባት ሰው ከዛ ጋር ሊያገናኘው ይችላል። የቆዳሽን በባለሙያ ታግዞ መንከባከብን ሰው እንደ ቅንጦት ሊመለከተውም ይችላል። ትክክል። አሁን ሰው እንደዛ ያስባል። ግን ደግሞ የሆነ ነገር ሀፕን ካረገበት በኋላ የሚያወጣ ወጪ ለማጥፋት ደግሞ ከባድ ነው። በነገራችን ላይ እነዚህ ሀርባል ናቸው። ናቹራል በሆነ ወይ ነው ቅድም እንደነገርኩሽ ትሬት የማደርግላቸው አይደል። እንደውም እንደ ቻሌንጅ ያሁን የምቆጥረው ምን መሰለሽ፣ አንድ ጊዜ የሆነ ነገር ፊትሽ ላይ ከወጣ በኋላ ያንን ነገር ለማጥፋት ፊትሽን ወደ ነበረበት ለመመለስ በጣም ዋጋ ያስከፍልሻል፣ ጊዜ ይወስዳል፣ ጊዜ ይፈልጋል። በደንብ አሁን ቅድም እንዳሳየው ሼ ከስተመሮችን ፊድባክ ማለት ነው በጣም ደስተኞች ናቸው። ማድያት የጠፋላቸው፣ ብጉር፣ የተለያየ ነገር የጠፋላቸው ከስተመሮች አሉኝ ግን እነሱ የሰጡት ፊድባክ እንደዛ ደስ ያላቸው ግን ረጅም ጊዜ ወስዶባቸዋል። ጊዜ አዎ እንደገና ሲጠፋ በጊዜ ሂደት ነው የሚጠፋው። አሁን አንዳንድ ሰው ይመጣና ላይክ እንደ ሜካፕ ይቆጥረዋልና አሁን ላይ ማዲያት መቶ አሁን ይጥፋ ዛሬ ነገ ምናምን ተሰርቶ የሚጠፋ አይነት እንደዛ ግን አይደለም። በሂደት እነሱ ስኪን ኬር ሩቲናቸው ምን መምሰል እንዳለበት ነግራቸዋለሁ። እቤታቸውም ማለት ነው። እዚህም እየመጡ ደግሞ ትሪት አደርግላቸዋለሁ። እየተጋገዝ እየተጋገዘ አሪፍ የሆነ ለውጥ ፒግመንት ወይ ማዲያቱ እየቀነሰ እየቀነሰ እየቀነሰ ነው የሚጠፋው እንጂ ቶሎ ባጭር ጊዜ ውስጥ የሚፈልጉ ከሆነ አይሆንም። በተቻለ መጠን ናቹራል በሆነ መንገድ ፊታችን እየተንከባከብን ፊታችንም ጤና ማ አድርገን እስከ መጨረሻው ለማቆየት መጠቀም ያለብን ሀርባል ነገሮችን ነው። እንግዳለችን ዛሬ ወይም ከስተመራለችሽ። ስለዚህ በአጋጣሚ አሁን የእሷ ፊት ቅድም እንደውም የእሷ ፊት አሁን ደህና ነው ለምንድነው ትሪት የምትደረገው እያልሽኝ ነበር፣ እና እስኪ እንግዲህ ደህና መሆኑን ተኝታ እናየዋለን፣ እየሰራት እናየዋለን። እየሰራሽ ደግሞ እኛም የተለያዩ ጥያቄዎችን እያነሳን ደግሞ ቆይታ እናደርጋለን። እሺ አሁን መጀመሪያ ለማየት የከስተመሪን ፊት ይሄ የኩከንበር ውሃ ነው። በሱን እናጸዳለን ማለት ነው። እሺ የኮከምበር ውሃ አዎ። አሁን ይሄ እኔ ጁስን አዘጋጅቼው ነው። እንግዲህ ኮከምበር ላይ የተለያዩ ቫይታሚኖች፣ ሚኒራሎች፣ አሚኖ አሲዶች ስላሉት ለፊታችን በጣም ጠቃሚ ነው። ናቹራሊ ላይትኒንግ ኢፌክት ስላለው ይሄ ተቋቁር ነገር ካለ እንደዛ ጥሩ ነው በጣምና፣ ምንም ነገር ስናደርግ መጀመሪያ ፊታችንን ማጽዳት አለብን። ዛ ያው ለፊቷ የተጠቀምነውን ችግር ከሌለባቸው በስተቀር አሁን ማድያት፣ ብጉር ምናምን ሲሆን ያው እዚህ የምቀምምላቸዋለ እየመጡ ትሪት ያደርጋሉ። ከዛ ባለፈ ግን ለደረቅ ለወዛም፣ ለድብልቅ ቆዳ እቤታቸው ማድረግ ያለባቸውን ነገሮች ነግራቸዋሉ። የቤት ውስጥ ሆሜድ የሆኑ ኢንግሪዲየንቶች ማለት ነው። እንደዛ ረጋ አሁን ስትወጣ እሱን ሁላ ነግሪያት ነው የምትወጣው ማለት ነው። ሴንሴቲቭ ሆኖ ለድራይ ስኪን ወይም ለደረቅ ቆዳ የምቀምመውን ይሄ አሁን ይሄ በውስጡ ሰባት አይነት ኢንግሪዲየንት አለው። ስለዚህ በዚህ ትሪት እናደርግለታለን ማለት ነው ይሄንን በውሃ ወይም በእርጎ ሚክስ ማድረግ ይችላል አክቹሊ ያው እርጎ ላይ ላክቲክ አሲድ ስላለ የሞተ ስኪንን ሪሞቭ ያደርጋል በነገራችን ላይ ቆዳችን በየ28 ቀኑ አዳዲስ ስኪን ሴል ይቀይራል አይደል አዳዲስ የቆዳ ህዋስ ይቀይራል እና እሱም በሚቀይርበት ሰዓት እኛ ኤክስፖሊት ማናደርገው ከላይ ያለውን የማናነሳው ከሆነ የሞተውን ቆዳ የማናነሳለት ከሆነ ለመውጣት ያስቸግረዋል የአዲስ ቆዳ። ስለዚህ ፊታችን የሆነ ደል ነገር ወይም የሆነ ምንድን ነው ጨለምለም ያለ ፊት የለም ግሎው የማያደርግ ፊት ይሆናል ማለት ነው። ስለዚህ እስኪናችንን በወር አንድ ጊዜ ቢያንስ የሞተውን እስኪን ልናነሳለት ይገባል ከቆዳችን ማለት ነው። ስለዚህ እንግዲህ አሁን የገባኝ ነገር ምንድን ነው ቀድመንም ፊታችን ላይ የተለያዩን ክብካቤዎችን ማድረግ ይኖርብናል ማለት ነው። ባለን አቅምና በቻል ነው በደንብ ምናልባት እንግዲህ ለውጥ እንኳን አንድ ሰው ባያይበት ወይም ባያምንበት የምንጠቀማቸው ነገሮች እነዚህ ግን ሙሉ ተፈጥሯዊ የሆኑ ነገሮች ስለሆኑ ምንም የጎንዮሽ ጉዳት አይኖራቸውም። ምንም አይነት ነገር። አዎ፣ ምንም አይነት ለውጡም፣ ሲጀመር ለውጥ የሌለው ነገር የለም ምንም ጉዳት ያለው ነገር አይደለም። ትክክል። እንጂ ያው ቅድም እንዳሳየሁሽ የከስተመሮቼን ፊድባክ አሳይቼሻለሁ እና በጣም ጥሩ ፊድባክ ነው ያላቸው። እያሳየሽኝ የነበሩት ፊድባኮች ላይም የሚወስድባቸው ጊዜ አለ። እዚያ አንቺ ጋር መጥተው በስነስርዓት ተንከባክበው ሂደቶቹን አልፈው ጥሩ ነገር ለማየት ማለት ነው። ምን ይላሉ? ትግስት አላቸው፣ ይጠብቃሉ። አዎ መታገስ ነው ያለባቸው፣ ሌላ አማራጭ የለማ። ምክንያቱም አሁን እንደነገርኩሽ ቆዳ ጊዜ ይፈልጋል። አይደል በተለይ ደግሞ ብዙዎቹ በሜካፕ በተለያየ ነገር በኬሚካል ነገር ጎድተውት የመጣን ቆዳ ለምሳሌ 10 15 አመት አብሯቸው የነበረን ማዲያት አይደለም በሁለት ወር እንኳን በአንድ ቀን በሁለት ወር በሶስት ወር እንዴት ይጠፋል አይደል ያን ያህል አመት አብሯቸው ኖሮ ግን ምንድነው ፕሮግረስ ያዩበታል በትክክል ከተ እንትን ካሉ ከተጠቀሙ በደንብ አሁን ይሄ ሴንሲቲቭ በጣም የተጎዳ ስኪን ቆዳ ራሱ ከሆነ የተጎዳው ቆዳ ሪከቨር እንኳን እስከሚያደርግ ጊዜ ይፈልጋል። አዎ ከዛ በኋላ ነው የማድያቱ ደግሞ ፒግመንት ቀስ እያለ እየቀነሰ እየደበዛ እየደበዛ የሚጠፋው ማለት ነው። ስለዚህ በትክክል ትዕግስት ወስደው የተከታተሉ ሰዎች ያው ቅድሚያ ይሻቸው እነሱ። ጥሩም ሪኮመንድ የሚያደርጉት ጥሩ አስተያየት ያላቸው በትክክል ጊዜ ወስደው የተጠቀሙ ናቸው። በመሀል ግን አይ በቃ አልጠፋልኝም ብለው ተስፋ ቆርጠው ከተው ደግሞ ምንም ማድረግ አይቻልም። ስለዚህ ደግሞ ተመልሶ ይመጣሉ። የሚገርምሽ ቶሎ እንትን አላለልንም አልጠፋልንም ብለው ሌላ ነገር ኬሚካል ነገር ይጠቀሙ ምን ይሉና በሌላ ነገር እንትን ብለው ተጠቅመው የበለጠ ሲባባስባቸው ወይ ይሄን እኮ ተጠቅሜ የበለጠ ባሰብኝ ምናምን ብለው እንደገና ይጀምራሉ። በመጥፊያው ሰዓት ድጋሚ ይጀምራሉ ይመጣሉ ማለት ነው። ምናልባት እስቲ እየሰራሽም ቢሆን ስለ ሜካፕ እና የፊት በተፈጥሮ የመንገድ ደግሞ የፊት አጠባበቅን ልዩነቱን ንገሪን። ምክንያቱም ሰው በሜካፕ የሚሸፈኑ ነገሮች ይመስሉታል እነዚህ ደግሞ ከነካቴ ማጥፊያም ናቸው እና ልዩነት ይኖራቸዋል። አሁን ምንድን ነው ይሄ ስኪን ኬር ትሪትመንቱ እና የሜካፑ ልዩነት፣ ግልጽ የሆነ ትሬንድ ነው ልዩነት ነው ያላቸው። ሜካፕ ሲሆን መሸፈን ነው፣ አደለ ጀስት አሁን ለምሳሌ አንድ ማድያት ያለበት ሰው መጣ፣ ሜካፕ ቀብቼ ሸፈኝለት ነው የሚሄደው ያንን ነገር ግን ሶሊሽን አያገኝም፣ እንደውም የተባባሰበት ነው የሚሄደው አደለ። ግን አሁን ይሄ ትሪትመንት ሲሆን ግን የፊቱን ጤንነት እና ውበት እስከ መጨረሻው ለማስቀጠል ነው። እዚህ ላይ ላይክ በቃ እንደ ባህላዊ ሕክምና ማለት ነው አደለ፣ ይሄ ትሪትመንቱ ማለት ነው። ያኛው ሲሆን ደግሞ ሜካፕ ደግሞ ጊዜያዊ ነገር ነው፣ ለጊዜው የምትሸፈኝበት ነገር ነው እንጂ ለቆዳሽ ምንም አይነት ሶሊሽን አይሆንም ማለት ነው። በዛ ላይ ደግሞ ለተባባሳት ችግር ተገላጭ ነው የሚሆኑት። ሜካፕ የሚያደርጉበት ሰዓት እና በደንብ ቪዚብል የሆነ ለውጥ ነው ያለው የሜካፕ ና የስኪን ኬር ማለት ነውና ብዙ ግን መንገር የምፈልገው ምንድን ነው ጊዜ ይፈልጋል። በደንብ ቶሎ የሆነ ነገር አልጠፋልኝም እንደዚህ አላልሉኝም ብሎ ተስፋ መቁረጥ ሳይሆን ጊዜ ወስዶ በደንብ መከታተል ያስፈልጋል። በደንብ እንደውም በዚህ አጋጣሚ ቅድም እየነገርኩሽ ነበርና መጽሐፍ መጽሐፍ እየጻፍኩ ነው አክቹሊ እየጨረስኩ እየጨረስኩ ነው አክቹሊ። እና ምንድን ነው እሱን ልጽፍበት ያነሳሳኝ ነገር ቅድም እንደነገርኩሽ ቆዳ ላይ ያለ ነገር ጊዜ ይፈልጋል። ቶሎ የሚሆን ነገር አይደለም እና ብዙ ሰዎች ደግሞ እንግዲህ ልጆች የሚያሳድጉ እህቶቻችን ሊኖሩ ይችላሉ፣ ቤት ውስጥ ክፍለ ሀገር ላይ ያሉ ሰዎች ይኖራሉ። ኢቨን ውጭ ከኢትዮጵያ ውጭ ሆነው ኢሮፕ ምናምን ነገር ሆኖ ያዋሩኛል ማለት ነው እና ቢያንስ እዚህ መጥተው ክትትል ለማድረግ ይከብዳቸዋል። ክትትል እንደገና ደግሞ ፋይናንሻሊ ብቁ ላይሆኑ ይችላሉ። ስለዚህ ለነሱ እነሱን ሰዎች በምን አይነት መንገድ ነው ምረዳቸው የሚለውን ነገር ሳስብ ነው። ምክንያቱም መጽሐፉ ላይ ኤቨሪቲንግ አለ የቆዳቸውን የእስኪናቸውን አይነት በምን አይነት መንገድ ማወቅ እንዳለባቸው ከጻፍኩት ነገር ውስጥ ማለት ባለሙያ ጋር ሂደው እስኪናቸው ምን አይነት ነው ያለኝ የሚለውንም ማወቅ አይጠበቅባቸውም። መጽሐፉን አንብበው ምን አይነት እስኪን እንዳላቸው ያቃሉ ማወቅ ይችላሉ ማለት ነው። ከዛ ደግሞ የቤት ውስጥ ኢንግሪዲየንቶች ምንን ከምን ሚክስ አድርገው መቀባት እንደሚችሉ አጠቃላይ የስኪን ኬር ሩቲናቸው ምን መምሰል እንዳለበት ምን ማድረግ እንዳለባቸው ኤቭሪቲንግ መጽሐፉ ላይ ስለ አስቀመጥኩት እንግዲህ መጽሐፊ በሚወጣበት ሰዓት በዛ መንገድ እንትን ይላል። ከሀያ ደቂቃ በኋላ ያው እንትንለውና እናጸዳውና የተለያዩ ሞይስቸራይዘር ሳንስክሪን፣ እንደዛ እንጠቀምላታለን ማለት ነው። አሁን ይሄ የቀመምኩላት ቅድም እንዳልኩሽ ለደረቅ ስኪን፣ በዛ ላይ ደግሞ ኤጂንግ አለው ይሄ እንትኗ ሪንክል ነገር የማድረግ ነገር ግንባሯ ላይ የመሸብሸብ ነገር አለውና ለዛ እንደገና ደግሞ ቆዳዋ በጣም የተጎዳ ነው። ለእሱ ሪከበር እንዲያደረግ የቀመምኩት ነው። ይሄ ደረቅ የበለና ደግሞ ትንላለን ማለት ነው። እሺ ከስተመርሽን ደግሞ ትንሽ እናውራት። ማን እንበል? መቅደስ እባላለሁ። እሺ መቅደስ፣ ስንት ጊዜ ሆነሽ እንደዚህ አይነት አገልግሎት መጠቀም ከጀመርሽ? ምን ሆኖብሽ ነው መጠቀም የጀመርሽው ፊትሽ እኔ በአንድ አጋጣሚ ነበር የመጣወት። ጓደኛ ማዲያት ነበረባት። እሷ ትሪት እየተደረገች ፊቷ አሪፍ ሆኖላት ነበር። ከእሷ ጋር ነበር የመጣወት። በዛ ሰዓት ፊቷ በጣም ቆንጆ የሆነችዋም ትሪት ስትደረግ አየው። ምንም የሌለባትም በዛው ስትደረግ አየው እና ለምን የፊቴን አይነት ማወቅ አልችልም ብዬ ቼክ ተደረጉ። ከዛ ፊቴ በጣም ሴንሴቲቭ ነበር። በዛ ላይ ደግሞ ጎንጎን ላይ በጣም ይቀላ ነበር በተለይ ፀሐይ አልችል ነበር እና አሁን ትሪት መደረግ ከጀመርኩ ጀምሮ በጣም ለውጣለኝ። በጣም ደስተኛ ነኝ። ከዛ ባለፈም ደግሞ ሪከመንድ ያደረገችኝን ነገር ቤት ውስጥ እጄ እጠቀማለሁ። ራሴንም ትሪት አድርጋለሁ። ፊቴ ሳዚያንችም ላይ ሌሎችም ትመክሪያለሽ ማለት ነው። ለውጡ እያየሽበት ነው። በጣም እንግዲህ አሁን እያጸዳሽላት ነው። አሁን እንግዲህ ሰዓቷን ጨርሳለች። ሀያ ደቂቃ ሆኗታል። እያጸዳ ነው ነው ከዚህ በኋላ ሁ የምትጠቀመውን ሞስ ምናልባት በዚህ ሙያና በዚህ ስራ ውስጥ በጣም የሚያከብድብኛል ስራዬ ነው ቻሌንጆች አሉ ብሽ የምታስቢያቸው ነገሮች አሉ አዎ ትንሽ የሚያከብድብኝ ምን መሰለሽ ቀደም እንዳልኩሽ ትንሽ የትዕግስት ጉዳይ ማለት ነው ሰው እንዳልኩሽ በአጭር ጊዜ ውስጥ ዛሬ መጥቶ ማዲያቱ ዛሬ ተነስቶለት እንዲሄድ የሚፈልግ ያን ኤክስፔክት አድርጎ የሚመጣ ሰው አለ እንደገና ደግሞ ስለ ሜካፕ ና ስለ ስኪን ኬር ብዙም ልዩነታቸውን ስለ ትሪትመንቱ የማያውቅ ሰው ይኖራል ና ትንሽ ተስፋ መቁረጥ እንዳይኖር አይደለም፣ እሱ ነው። ትንሽ ተስፋ የመቁረጥና ድጋሜ በቃ እንደዚህማ ከሆነ ብሎ ወደ ሌሎች ነገሮች ወደ አማራጮቹ ይላል ይላልና፣ እሱ ነው ትንሽ ከባዱ። ግን በትዕግስት የሚከታተሉ ቅድም እንዳሳየው ጥሩ የሆነ ለውጥ አላቸው። ቴንክ ዩ በጣም በጣም። ከከስተመሮች በላይ የእውነት እኔ ነኝ ደስተኛ፣ ምክንያቱም ያው የእኔ ውጤት ነው ስለምር አይደለ፣ ደስ ይልሻል በእኔ ምክንያት ሰዎች በኮንፊደንስ አሁን ቅድም ስዘላ ስታነቢው እንዳሳየውሽ እስፔሻሊ ያለ ሜካፕ መውጣት ጀምሬያለሁ ማለት እንግዲህ ቀላል ነገር አይደለም እና እንደዚህ ሲመርቁሽ ደስ ይላቸው ስታይ የሆነ ደስ ይልሻል በጣም እና አንቺስ በቆይታችስ በዚህ ሙስ እንደመቆየትሽ መአዛ ቆዳ በዚህ ነክ ሊጎዳ ይችላል ብለሽ የደነገጥሽበት ያየሽበት አጋጣሚ? በጣም እንደዚህ አይነት ነገር ብዙ ጊዜ ነው የሚያጋጠመ። ይመጣ በጣም ዳሜጅ የሆነ ቆዳ ነው የሚመጣው። እና በነገራችን ላይ ሁሉንም ቆዳ አደለም ትሪት የሚደረገው ማለት ነው። አንዳንዱ ሕክምና የሚያስፈልገው ነገር ካለ አሁን ለምሳሌ አሁን ለምሳሌ የውስጥ ችግር ካለባቸው አሁን ቅድም እንዳልኩሽ እንደ ታይሮይድ አደገኛ የጨጓራ ህመም ምናምን ካለባቸው የሆርሞን ኢምባላንስ ካለባቸው መጀመሪያ ዶክተራችሁ ጋር ሄዳችሁ ዶክተር አማክሩ እላለሁኝ። ረ ሳይሆን ጥንቃቄን የመሰለ ነገር የለምና ቆዳችሁ ላይ ምንም አይነት የወጣባችሁ ነገር ካለም ተስፋ ባለመቁረጥ አደለ ትሪት አድርጉት እየመጣችሁ እኛም ደግሞ አቅማችን የቻለውን ያህል አይደል እንደ ፋሚሊ እየተመካከርን ያንን ነገር እናደርጋለን። እናንተስ አቅም ያገናዘበ ነገር ነው የምታስከፍሉት? አዎ አዎ። አድራሻችን ቦሌ መድኃኔዓለም ሊንጎ ታወር ግራውንድ ፍሎር ላይ ነው። እዛ እየመጡ አገልግሎታችንን መጠቀም ይችላሉ። በጣም ነው የማመሰግነው። እሺ፣ እኔን የማመሰግናለሁ። እንግዲህ ተመልካቾቻችን በስኪን ኬር ፋሻል ተገኝተን የነበረን ቆይታ የተመለከታችሁትን ይመስል ነበር። ቆዳችንን እንግዲህ ከመጀመሪያ ጀምሮ መጠበቅ መንከባከብ እንዳለብን የተማማርንበት ፕሮግራም ነበር። እንዲሁም ደግሞ ብዙ ነገሮች ፊታችን ላይ ከወጡና ከተከሰቱ በኋላ እንደነማዲያት እንደነ ቡጉር እና የመሳሰሉ ነገሮችን ፊታችን ላይ ሲከሰቱ ተፈጥሯዊ በሆኑ መንገድ ብቻ እንዴት ውበትንና ጤናው ማስጠበቅ እንችላለን የሚለውን ለማየት ነበር። በስኪን ኬር ፋሽያል የተገኘ ነው የተመለከታችሁትን ይመስል ነበር ቆይታችን። ወደ ስቱዲዮ እንመለሳለን። ቀጣይ የኤንቢሲ ዊድ መዝናኛ ፕሮግራሞች የሚቀጥሉ ነው የሚሆነው መልካም